ኢትዮጵያ ውስጥ ያሉ ግጭቶች በሀይል ፍላጎትን የማሳካት ዝንባሌዎች ፕራይመርሊ መንስኤ ተብሎ የሚወሰዱት የንቅን ልሂቃን የስልጣን ሽኩቻና ስሁት ትርክት ነው። ስልጣን የሚገኘው በሀይል ብቻ ነው፣ ስልጣን የሚገኘው በመሳሪያ ጉልበት ብቻ ነው ብለው የሚያስቡ ስልጣን ስልጣን የሚሆነው እኔ ከያዝኩት ብቻ ነው ብሎ የሚያስቡ የስሁት ትርክት ውጤት እሱ ነው። በምርጫ በህዝብ ይውንታ ማንም ሰው ህዝብ ከፈቀደለት መሆን ይችላል፣ የሚል እምነት እስካልፈጠር ድረስ እኔ ከሆንኩ ትክክል፣ ካልሆንኩ ደግሞ የተበላሸ ብሎ የሚያስቡ ሶት ትርክት ባለበት ቦታ ግጭቶች ይበራከታሉ። የእኛም ችግር እሱ ነው። የክራብ ሜንታሊቲ የሚባል ነገር አለ። ክራቦች በጃር ውስጥ ቢቀመጡ እንደ ጉንዳን ተጋግዘው የመውጣት አቅም የላቸውም። አንዱ ሲወጣ አንዱ ሲጎትት፣ አንዱ ሲወጣ አንዱ ሲጎትት፣ ተያይዘው ይቀራሉ እዛ ውስጥ የኛም። የፖለቲካ ሽኩቻችን ያ ባህሪ ያለ የወጣን ከትክተን መስበር የወጣን ከትክተን ማርቀቅ ነው። ተጋግዘን መቆም እንቸገራለን። በዚህ ምክንያት ነው እንደ መንስኤ የሚወሰደው የስህተት ትርክት ውጤት ነው። ሮንግ የሆነ የስልጣን ሽኩቻ እና ስልጣን የሚገኝበት መንገድ ሀሳብ ሳይሆን ክላሽ አርጎ ከሚያስቡ ሀይሎች የሚመነጭ ነው። እኛ በለውጡ ጊዜ በውስጥና ሰላማዊ ትግል ነው ለውጥ ይመጣው ብለን ስንታገል መከራ ስላልደረሰብን አይደለም ቤተሰብ ተሰዶብናል፣ ተባረናል፣ ተሰቃይተናል። በሰላማዊ መንገድ ከውስጥ ሪፎርም ነው ቼንጅ ይመጣው ብለን የቆየ ነው። ተመችተን አይደለም። በግጭት በጦርነት ያ ነገር ሊሳካ እንደማይችል ስለምናቀው አሁንም ያሉት ሙከራዎች ዘጠና ዘጠኝ አይደለም መቶ ፐርሰንት አይሳኩ አይሳኩ። በዛ መንገድ የሚሳካ ህልም የለም። ህልም መሳኪያ መንገድ እሱ አይደለም። አሁን ኢትዮጵያ ውስጥ ችግር የሆነው በጥባጩ፣ ረባሹ፣ ክላሽ አንጋቹ ጦርነት ጠማቂው ደግሞ መልሶ ሲሸነፍ የሰላም ሰባኪ ይሆንና ከሳሽ ይሆናል። እራሱ አደፍራሹ ከሳሽ ሆኖ ሰላም እንዴት ነው? መንግስት ስለሰላም ምን ያስባል ይላል። መንግስት ስለሰላም ያለው እሳቤ ግልጥ ያለ ነው። ከፕሪቶሪያ በላይ የመንግስትን የሰላም ኮሚትመንት የሚያሳይ ምን አለ በኢትዮጵያ ታሪክ? ታሪክ መመርመር የሚፈልግ ሰው የመርመር። በየትኛውም ዘመን መንግስት ተገዳዳሪ ሀይሎች እያሸነፈ 24 ሰዓት ውስጥ ከተማ ሊቆጣጠር በደረሰበት ሰዓት ቆሞ በድርድር እሺ ሰላም ይሁን አይልም፣ ብሎም አያውቅም፣ ተብሎ አያውቅም። ይሄ የመጀመሪያ ታሪክ ብልጽግና ነው ያደረገው። እኛ እኮ መቀሌ ልንገባ አንድ ቀን ሁለት ቀን የቀረ አሸንፈናል። ጦርነቱን ያለቀ ጦርነት ነው እናውቀዋለን። ግን ጦርነት ማሸነፍ ዘላቂ ድል አይደለም፣ ሰላም ይልቃል ብለን ነው ወደ ፊርማ የገባ ነው። ቤኒሻንጉል ላይ ጋምቤላ ላይ አማራ ክልል በጣም በርካታ ኃይሎች ኦሮሚያ በጣም በርካታ ኃይሎች። በቅርቡ አንድ ሴክት እኮ በኦሮሚያ ክልል ተደራድሮ ገብቶ ይኸው ስልጣን ተካፍሎ ይሰራል። እኛ ከቲፒኤልፍ ጋር በነበረው ግጭት ስንደራደር ና ወደ እርቅ ስንገባ የፕሪቶሪያው ስምምነት ባለቤት አንኳር ተደራዳሪ እኮ አንዱ ጌታቸው ረዳ ነው። ሁለተኛ ጻድቃን እ እነዚህ ናቸው ዋና ተደራዳሪዎች በዲቴል ድርድሩ የሚያውቁት ከነዚህ ሰዎች ጋር ተባብረን ይሰራ መታረቅ ብቻ አይደለም ተባብረን እኮ የሰራን ነው። ሰላምም ማኛ የምንፈልገው ነገር ነው። ከኦነግም አማራ አካባቢ ከሚንቀሳቀሱትም ከቲፔሌፍ ካሉትም በኒሻንጉል ካሉትም ጋምቤላ ካሉትም አፋር ላይም ሶማሌ አካባቢ በግልጽ ታይቷል። የኛ አቋም ሰላም እንፈልጋለን። ሰላም ግን ዋጋ አለው። ያን ዋጋ ለመክፈልም ዝግጁ ነን። እኛ አደፍራሹ ራሱ መልሶ ደግሞ የሰላም ባለቤት ሆኖ ሲመጣ እሱ የትርክት ስሁትነትን ያስከትላል። በንግግር በውይይት ችግር መፍታት የኢትዮጵያ ባህል አይደለም፣ በመዝመት ነው በመውጋት ነው የሚታለፈው። ያ ይቅር አደገኛ ታሪክ ስለሆነ በንግግር እንፍታ ብለን እኮ ኢንክሉሲቭ ናሽናል ዲያሎግ ስንል፣ ኢንክሉሲቭ ናሽናል ዲያሎግ የሚባል ነገር መንግስት ቀርቶ ኢትዮጵያ ውስጥ በተቃዋሚዎች እንኳን ፈራ ተባ እያሉ የሚያነሱት ጥያቄ እኮ ነው። ማን ፈቅዶ ያውቃል እንወያይ ብለው ማንተ፣ ጋጨና አይደል የሚባለው? እንወያይ፣ ችግሮቻችንን በንግግር እንፍታ ያለ መንግስት ኮነ ታይቶ አይታወቅም በኢትዮጵያ።